በከተማችን አለ የተባለው ቁታታሪውና ጎበዙ ዶክተር አሸናፊ በትላንትና ዕለት ማታ ከምሽቱ ሶስት ሰዓት ገደማ በገዛ መኪና ውስጥ ተገድሎ ተገኝቷል። ፖሊስ በሰጠው መግለጫ መሰረት እስካሁን ድረስ የገዳዩ ማንነት እንዳልተገኘ ገልጾ አዲስ ነገር ሲኖር ይፋ እናደርጋለን ሲል አስታውቋል። የኔን ንግስት፣ ለምንድነው መድኃኒቱን የተፋሽው? እንቺ እንጂ ዋጪው ማለት ከመሬቱ የወደቀውን አንስታ የምሰጠኝ ሌላ አሰጠኝም። ያው መድኃኒቱ እንዳይባክንና ቀድሞ አልቆብሽ አዋዋጥሽ እንዳይዛባ ብዬሽ እኮ ነው። ዛሬ ያመጣሁልሽ ሌላ መድኃኒት ነው ብዬሽ የለ። እንዲህ በቀላሉ አይገኝም፣ ከውጭ ነው የሚመጣው። ዜናውን አልሰማሁም እንዴ? አራይቸዋለሁ። ቀን ላይ ከእናንተ ሁሉ ቀድሜ ሰምቼው ነበር። ለዛ ነው ምንም ያልነው። እሺ በቃ በጣም ጥሩ፣ በኋላ እደውልልሻለሁ።

ሰባት መጅነሩ ልንገለይ ነበረ። አረ እንደት ጀርሽበት? አላብዛሽውም። እንዲ አንቺ ትይጣ ቆይ፣ ዝም ብለሽ ስትባይ የተፈራሽ ነው የሚመስልሽ? ልጅቷን እኮ ልትገያት ነበር እኮ። አንቺ ዝም በይ፣ ምንም ነገር እንዳትናገሪ እንደውም ቦታ፣ የዶክተሩን መሞት ሰማች። ሰላም አሌይኩም። ሰላም ወዲ ሀገሬ ልጆች፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላ። ያላችሁበት ሰላማችሁ ብዙ ይበልልኝ። ይህን ቪዲዮ ስትጀምሩ በላይክ ጀምሩ። ማለት ነው እንግዲህ ሀረግ ድራማ መቶ ክፍል ስምንት እንዲሁም በክፍል መቶ ዘጠኝ ምን ያሰታል የሚለውን አብረን እናያለን ማለት ነው እንግዲህ ያው ያፌት ፅንሱ እንዲቋረጥ መድኃኒት ሰቷት ነበር እና አልዋጠችውም። አፏ ላይ እያለ በአጋጣሚ የዶክተሩን መሞት ስሰማ ተፋቸው ማለት ነው። እና በዚህ ደግሞ ሁሉም ደንግጣ፣ ያፌት አንስቶ ሲሰጣት ከመሬት የወደቀውን ነው እንደምትሰጠኝ አለችው። እና እንዳይቋረጥብሽ ብዬ ነው። የያፌት የክፋት ጥግ ማለት ነው። እና እሷም እንግዲህ እንደገደለው በደንብ አወቀች። አንተን ነህ የገደልከው። በመንገድህ ላይ የገባውን ሁሉ እንደምታስወግድ በደንብ አውቃለሁ። እኔ ፍርሃታ ነኝ ብላ አለችው ማለት ነው እና እሱም ምንም አላለም ማለት ነው። ያኔ ዝም ብሎ አያት ማለት ነው። ያው እንደገደለው ያስታውቃል። እሷም አውቃባታለች። አዎ ምን ይሆን አላት ማለት ነው። እንግዲህ ይህ በእንዲህ እንዳለ ቤዚም ሉሊትን ከቤት አስወጣቻት ማለት ነው። ምክንያቱም ጽዮን አሪፍ ጨዋታ ነው የተጫወተችው። በጣም ማለት ነው የሚደንቅ ጨዋታ ነው ጽዮን የተጫወተችው። ያው እንግዲህ ጽዮን ስልክ እያወራች ሉሊት እንደለመደችው በበር ላይ ተለጥፋ ስታዳመጥ ጽዮን ስትደርስባት አስገብታ እንግዲህ ጽዮንን እንዳነቀቻት አስመስላ ራሷን ጽዮን ከግርግዳ ጋር አጋጭታ ቤቲ ስትደርስ ያው ጽዮን እየደማች ነው በዚህ መሀል ሉሊት የሉሊት እጅ ጽዮን አንገት ላይ ነበረ እና አሪፍ ጨዋታን የተጫወተችው ቤዚም ቆፍጠን ብላ እንግዲህ ሉሊትን ቤዚ በቃ ከዚህ በላይ በቃ ብላ ከቤት አስወጣቻት ማለት ነው። እንግዲህ ሉሊትም ያፌት ጋር ደውላ ቤዚ እንዳስወጣቻት እና መኖሪያ እንዲፈልግላት ነገረችው ማለት ነው። ስለዚህ እሷ ደግሞ ያፌት ጽዮን ጋር ተጣልቼ ነው ጽዮንን እንደዚህ ላይ ነው ብትለው፣ እያንጠለጠላት ነበር ማለት ነው። እንግዲህ ሀፌትም ከመኪና ስወርዶ ጣላት ማለት ነው። ያው እንግዲህ መጥፎ ስራ መጨረሻው ይሄ ነው ማለት ነው። ማረፊያ እንኳን የለም ሉሊት ማለት ነው። ግን የድራማው ድምቀት ናት ሉሊት እንግዲህ። ናታንም ከዲያራ እናት ጋር ያው ለስራ ሂዶ ነበረ ስራው አልተሳካላቸውም ማለት ነው። የደረነት በጣም ተናዳለች። እዛ እያለ ዲያራ ታየዋለች እና ናታን አብሬህ ልሆን ስትለው አብሬህ ልሄድ ስትለው አይ አልችልም ምናምን ይላትና ያው ዲያራም ትናደድና ሁሉም ሰው ለምንድን ነው እኔን እንትልማኝ? ላይ ብላ ናታንም እንግዲህ አሳዝነው ሊከተል ወዴት ነው የምትከተለው ብሎ እናቴቱ አስወጣቸው ማለት ነው። እናቴቱ ግን የእናት ክፉ ናት ማለት በልጆቿ ላይ እንደዚህ ከወንድሟ ጋር አራርቃት ያኛውንም ልጇን ደግሞ ከእህት እና ከወንድሟ ጋር እንዳይቀራረብ አድርገዋለች ማለት ነው ክፉ እናት ናት የነዲያራ እናት እንግዲህ ገኒም ያው ኤፍራታ ጋነ ያለችውና ኤፍራታም ገኒን ያፊት ከሚያመነጫጭቅሽ ከሚሰድብሽ እና እኔም ከምሳቀቅ እንደዚህ ከሚናገርሽ አንቺም ከሚከፋሽ፣ ሂጂ ወደ ቤት እየመጣሽ ታይኛለሽ፣ ናም ስትላት ገኒም እንግዲህ ምንም አይከፋኝም ከአንቺ ጎን ነው መሆን የምፈልገው አለቻት ማለት ነው። በዚህ መሀል ግን እንዳረገዘች ልትነግራት ስትል ያው አቤል ቀልቃላ ይመጣና ያቋርጣቸዋል ማለት ነው። እንግዲህ አቤል ያው ትንሹ የክፋት ጥግ፣ ትንሹ ከያፊት የባሰ ክፉ ነው ማለት ነው፣ የክፋት ጥግ አቤል እንግዲህ ዳጊም ያው እናቱ የፍራታ ጋር ስለሆነች በጣም ከፍቶታል ማለት ነው። ያኔ አላደለ ብቻውን እናቱ ስለተወቹ በጣም ከፍቶታል። እና አቢሪም እንግዲህ ነገራት ለገኒ ማለት ነው። ከባድ ነው ዳጊ አብረን ብንሆን ምናምን እያለ ነበር። ግን ማሰብ አለበት፣ ምክንያቱም የፍራታም እንደዛ ሆና እሱም እንደዛ እዛ ሆና እንደማትችል ያውቃል። ያው ዳጊ ትንሽ ቢያስብ ጥሩ ነው ብዬ አስባለሁ ማለት ነው። እንግዲህ ያው ዲያራም ወንድሟን በቃ አስገባኝ ከአንተ ጋር መሆን እፈልጋለሁ ብለው ናአውድ ጋ አስገባት። ናአውድም ማለት ነው ሚስኪን የዋህ ነው እህቱ እንደዛ ተከፍታ ማየት አልፈለገም ማለት ነው። ቢዚም በጣም ከፍቷታል ማለት ሁሉም ሰው ከሷ የሚደብቀው ነገር እንዳለገባትና በጣም ከፋት ማለት ነው። ሁሉም ሰው እየራቃት ለምንድነው የሚርቁኝ? ለምንድነው ለምንድ ነው የሚደብቁኝ? ብላ ከፍቷታል ቤዚን ማለት ነው። በስተመጨረሻ መጨረሻ ሉሊት ተመልሳ ቤት መታ፣ ቤዚን አስፈራራቻት ማለት ነው። ለጽዮን እናገራለሁ ካላስገባሽኝ ብላ ያው ለጽዮን ደውላላታለች። እንግዲህ ጽዮን የአባታን መሞት ሰማች ማለት ነው። ውድ ሀገር ልጆች አመሰግናለሁኝ። ላይክ ሰብስክራይብ አድርጉኝ።